ወንድማችን መሐመድ ሳይድ መጀመሪያ ታስበው የነበረው 12 ሚሊዮን እሱ ሞልቷል። ነገር ግን ወላጅ እናቱም አሉ። ወንድምናችን አሚርና ሙኣዝ ሀቢብ ምንም አንድ ናቸው። አፉ ተባብለዋል። አንድ ላይ ናቸው። ይሄ ምንም የሚያሳስብ ነገር የለም። እንደ እናት እን እንደ ሴት ይ እንደ በአላህ ለምናል፣ በአላህ አንለያይ፣ በአላህ ሙኣዝያ አንለያይ። ሁላችን መነዋደድ ሁሉም ወንድሞች ምስክር ናቸው። እኔም አጋጣሚ የሆኑ አሁን ደስ ነው ያለሁት። አንዳንድ ጊዜ ጓደኛችሁን በነ ለሰባት ለስምንት ዓመት ተራዊህና ያሰግድ እንደነበረ ቀር ጓደኞቹ ከመርከዝ ከጓደኞቹ አብሮት ከጠሩት በጣም አጅብ ነው። ሙስሊም መሆኔ ነው።

ይሄ ሀሩን ሚዲያ የመከታተል የመጠበቅ ኃላፊነት አለብኝ። ድንገት ግን እኔ ደግሞ አብዱራሂም ደሞ እኔም ቀድሞና ደሞ እኔ ቀድሞ ወደ አኼራ ሚሄድ ከሆነ ለአድማጮች አደራ የምለው ይሄ ሚዲያ እንደ አስቤዛችን ሚስታችን አለቀ ብላ እንደምንሰጠው ሁሉ ልንቆጣጠረው ይገባል፣ ልንጠብቀው ይገባል። ድንገት እዚህ ጋር ካላችሁት ወንድሞቼ እና እህቶቼ በላይ በደንብ ይሄ ሚዲያ አውቀዋለሁ። አብዱረሂም የኔ ነው አላለም፣ የኛ ነው ይሄ ሚዲያ። ይሄ ሚዲያ የው የመጨረሻ ያው ወሲያዬ ነው። አላህ በዱንያ ላይ በቃ ካለኝ አደራ እምላችሁ ይሄ ሚዲያ ጠብቁት። ቃላት ያጥረናል፣ ሌላ ጊዜ ፕሮግራም ላይ እናወራለን። አብዱረሂም ይሄን የመሰለ ሚዲያ እናጠናክር ብለን ገንዘብ መሰብሰብ ራሱ እየደወልን ምንድን ነው ልናሟላ የምንገባው የሚለው ብዙ ሰው እያዳመጠን ያለው። በእያንዳንዱ ጉዳይ ሀሩን ሚዲያ ወላሂ ከምንለው በላይ ነው። ዘጠኝ ፕሮግራም አዲስ አበባ ላይ ካለ ዘጠኙም ላይ አሉ። ሰባት ካለ ሰባቱም ላይ አሉ። ክፍለ ሀገር ከሆነ ክፍለ ሀገር አሉ። ግን ማንነታቸውና ውስጣቸውን ወላሂ ያውቃቸዋል። ከዚህ ፕሮግራም በኋላ ቀጥታ ለሚመለከቱ አካል በመደወል ይሄ ሚዲያ የመጠበቅ የመጠበቅ ሱና ሳይሆን ወላሂ ፈርድ አልዓይን ነው። አደራ አምላችሁ ው እየተነጋገርን እየሰበሰበን ያለው አላህ በጀነትም ሰብሳቢ አላህ ያርጋንተ ወንድሜ እንደ ግመልሻኛ ከፍ ካሉት ደግሞ ሰዎች የው መልቅያማ እንዲያደርግ እመኛለሁ። ጉሩፕ አያቅ ይህ ማነው አያቅ፣ ስለ ኢስላም ጉዳይ የሚያንቀጠቅጠው ስለ ሰው ማጣት የሚያንቀጠቅጠው የመዝጊድ ጉዳይ፣ የኢትዮጵያ ሙስሊሞች ጉዳይ የሚያንቀጠቅጠው ትልቅ ሚዲያችን ይሄ ይሄ ሚዲያ አደራ ይሄ ወስያዬ ነው። እኔ ድርጅት አለኝ ተቋም አለኝ። ወላሂ ከድርጅት ድርጅቴን ሰውን የማስቀድሞ ሀሩን ሚዲያ ነው። ማስቀድሞ አቅሜን ስለማቅ ነው። ዛኩም ላ ኸይር ሹክረን አመን ሪ እንሻላ አንተን ላስቀድምና በአንተ በኩል የማጠቃለያ መልእክትና ሀሳብ እንሻላ። ብስሚላ ራህማን ረሂም አሰላሙ አለይኩም ረመቱላ በረካቱ። በድጋሚ እንግዲህ ይሄ የመጀመሪያ ነው እንደነገርናችሁ እንደተነጋገር ነው። ስራውን መጀመሪያ ጀመር ነው፣ አሁን መሀል ላይ ደርሰናል። መጨረሻውን ለሁሉም ልጆቹ ቤታቸው ገብተው ደስተኛ ሆነው የምናሳይበትን እድል አላህ ያወፍቀን እስከዚም ድረስ አላህ ያቆየን። ያደረገችው አስተዋጽኦ እንዲሁ በቀላል የሚነገር አይደለም። አላህ ጀዛዋኔ ክፈላት። ሁላችሁም እዚህ የተሰባሰባችሁ በሙሉ በጣም የሚያስደስት ስራ እኔ የተሰራው ቀጣይ ደግሞ እጅግ በጣም ብዙ ክፍተቶች እና ቀዳዳዎች እንዳሉ ሁላችሁም ታውቃላችሁ። እና ወንድም አብዱረሂም ያነሳው ሀሳብ ብንለያይ ይታወቃል። እኔ ዋሪዳ ስራ አስኪያጅ ነኝ። ያው ላይ ትናንትም እያነሳው ነበር አህመድ ነሽዳዎችን ሲሰራ ሙዚቃ መሳሪያ ቢጠቀምም እኔ ደግሞ ሙዚቃ መሳሪያ ባልከለክልም ያው እንደዚህ የሚል ሀሳብ አንስተ ሁላችንም በልዩነታችን ተከባብርና ተዋደን ተናንሰን ስራዎቻችን እንቀጥላለን። ግን ደግሞ የጋራ የሚያደርጉ እጅግ በጣም ብዙ ነገሮች ስላሉ የጋራ በሚያደርጉን ነገሮች ደግሞ በጋራ እየሰራ ከፍታችንን እንጨምራለን ብዬ አስባለሁ። አንዳንድ ኮመንቶች እያየሁ ነበር ከታች አሚርና ወንድም መዋዝን አፋባብሉ። ወንድምናችን አሚርና መዋዝ ሀቢብ ምንም አንድ ናቸው። አፉ ተባብለዋል፣ አንድ ላይ ናቸው። ይሄ የሚያሳስብ ነገር የለም፣ ወንድማት ናቸው አታስቡ። ይሄን ለነግራቸው ማስባለሁ። እንሻላ አላ ደስታችሁ፣ አላህ ያክብራችሁ። ሁላችንን በመየት ነው ሊላህ ብተን ባደረግ ነው ውጤቱን የምናያለህ። አድርገን ይህን ነው ምለው። እንሻላ ደግሞ በቀጣይ በስርዓት እንገናኛለን። እንሻላ ጅዛከላ ር ወንድሜ አህመድ ጅዛከላ ር። በጣም ጥሩ መልክት ነው ያስተላለፍከው። መርሓባ እንሻ አላህ ወንድሜ ሙዓዝ እኔ ወላሂ ምንም መልክት የለኝም። በቃ ዱዐ አድርጎ በዱዐ አንረሳሳ። ሁላችንም አክራን እያሰብን እንስራ። አንድነቱ ላይም ቢሆን ሁላችንም ተጠሩ ፍንትተን በአንድነት መስመር እንድንሄድ እርስ በርስ እየተከባበርን በልዩነት ውስጥ እንጓዝ ነው የምለሆኔም መሐመድ ሰኤድ ብቻ አይደለም ቅድም እንደተባለው በተመሳሳይ ወንድማችን መሐመድ አቦሳላ ሳላ። ለእሱ እንደዚህ አይነት ሀሳብ ነበረው እና ሁላችን ላይ እንደዚህ አይነት ስሜት አመጠ። እናሱ ላይ ያለ ይመስለኛ። አንዳንድ ነገሮች አንዳንድ ወይም አንዳንድ ግለሰቦች ካልሆኑ በስተቀር ወይ ሌላ አካል ካልሆኑ በስተቀር አንድነቱን ብዙ ይፈልጓሉ ያስባሉ። እና እዛ ላይ ዱዓ እናድርግ። አላህ ይደሰትብናል። አላህ ይደሰትብን። ባረከላሁ ጀዛከላ ኸይር ወንድሜ ሙአዝ፣ ሽክረን አላህ ይቀበልህ ወንድሜ አሚር ማይክ ሚዩት ነው አሚር፣ ኢንሻአላ አና አንሚዩት አድርግ። مرحبا ተከፍቷል። مرحبا بارك الله ፊኩም ሁላችሁንም በዚህ አጋጣሚ ከልብ ላመሰግናችሁ እወዳለሁ በዚህ እንትን ላይ ተሳተፋችሁ በአጠቃላይ ሁላችሁንም ከልብ አከብራችኋለሁ እወዳችኋለሁ ለአላህ ብዬ እና አንድ ያው ሌላው ነገር በወንድሞቼ ተገልጿል። አንድ መጨመር የምፈልገው ነገር ያው ከዚህ በኋላ ይህ ሀዘን የሚያጠቃው ፋሚሊን ነው። ይሄ ነገር አለን እንደምናውቀው ማለት ሶስት ቀኑ ምናምን በርብር ጀማ የሚኖራል ቤት ምናምን፣ ከዛ በኋላ ያለው ነገር ነው ለፋሚሊ የሚከብደው፣ ለእናትም ለልጆችም፣ ልጆች ልብ ላይ አርፎ የሚሄደው ነገርም በጣም ከባድ ነው እና አንድ ማስተላለፍ የምፈልገው ነገር ሁላችንም እዚህም ያለ ነው የምትሰሙን፣ ደሴም አካባቢ ያላችሁ፣ ሌላም አካባቢ ያላችሁ ሰዎች እየሄዳችሁ በቻላችሁ ታቅም እያባሸራችሁ ፍቅር ብቻ። አንዳንዴ አልሐምዱሊላህ እዚህ ጋር በቻልነው አቅም ሁሉም ነገር ሁሉም ተረባርቦ ወንድምህተ አጠቃላይ የቻለውን ተደርገዋል። ከምንም በላይ ደግሞ ፍቅር ደግሞ ሲጎል በጣም በተለይ ለልጆች የእናት ብቻቸውን ሲቀሩ ብዙ ነገር አለ እንደምታውቁትና ሁላችንም አብሽሩ አብሽሩ መባባል አለ። ሽ አላ ምናልባት ታግዘኛለች በደንብ ተዋረዋለች እንደሴት እኔ እንደ እናት ወኝ እንደ ሴት ልጅ እንዶ በአላህ ለምን ለምን በአላህ አንለያይ፣ በአላህ ሙአዝያ አንለያይ። ሁላችን ምንዋደድ ይሄን አንድነታችን እንያዘው። ያዘት በጣም ነው የምናምረው። ወላሂ በጣም እናምራለንና ፕሊስ ባካችሁ፣ ወይንም ወጪ አሁን እንደ እናት ይዩን። ዛሬ በቃ እኔ ታናሻ ልሆን እችላለሁ፣ ኩያችሁ ልሆን እችላለሁ፣ ተራ ሴት ልሆን እችላለሁ። ምን ሜሌሌት ሊሆን ግን ወዳችኋለሁ። አንን ላይ በቃ መሐመድ ሳይድን የምንወደው ወደው ከሆነ አላህ ጀነት የእሱን ላይ ሌጋሲ ለማስቀጠል በቃ አንድ እንሁን። ሰዎች የራሳቸው አመለካከት ይኖራቸዋል፣ የራሳቸው አቋም ይኖራቸዋል። ግን በላይላህ ኢላላ አንድ እንሁን፣ በረሱል ሰለላሁ ዐለይሂ ወሰለም ሱና አንድ እንሁንና የራሳችን አቋም ይዘን እንሂድ። እኔ በጣም ነው የምወዳችሁ። በጣም ነው ዛሬ የምናምረው። አንድነት ካለ ወላሂ ምንም አይነት ቀዳዳ አይኖርብንም፣ እና እናሸንፋለን። እወዳችኋለሁ፣ አንለያይ። በቃ ችን ብቻ ነው የምለው። ኡስታዝ አሲያ ጨምረሽ እዚህ ላይ በደንብ እንትን አድርገሽ ብትናገር ደስ ይለኛል። ዋአለይኩም ሰላም ወረሕመቱላህ ወበረካቱህ። ዛኪላ ኸይር እቲ ናዒማ። ትልቅ ነገር ነው ወንድማችን መሐመድ ሳዒድ መጀመሪያ ታስቦ የነበረው አስራ ሁለት ሚሊዮን እሱ ሞልቷል። ነገር ግን ወላጅ እናቱም አሉ ለእነዚህ የቲም ልጆችን ቤት ተገዝቶ ተጨማሪም ለወላጅናቱም ጭምር አላህ ይጠብቃቸው ለማድረግ የነየታችሁ ንያችሁን ሙሉ፣ አህድ የገባችሁት ስለሆነ አህዳችሁን ሙሉ። ተጨማሪ ምትነይቱ ማስገባት ትችላላችሁ፣ እኛ አንከለክልም። ነገር ግን ኦፊሻሊ ያለውን ነገር በላይቭ የማሰባሰቡን ሂደት ግን በዛሬ ዕለት ያው አጠናቀናል፣ ዘግተናል። የሰበሰባችሁ የሌሎችን ሰብሰባችሁ እጃችሁ ላይ ያለ የነየታችሁ ግን አህድ ነውና ቃላችሁን እንድትሞሉ አደራ ማለት እፈልጋለሁ። ሁለቴ ቢሆን የተገናኘ ነው እንደ ጓደኛም ባንሆን ወንድማማቾች ነን። ያው ባገኘሁት አጋጣሚ ግን እጅግ በጣም መልካም ሰውና የሰው ልክ ተብሎ ሊገለጽ በሚችል መልኩ ባህሪው በጣም የተመሰገነ መስጎን ነው። ለዚህ ደግሞ ሁሉም ማሳያ ነው። ሁሉም ወንድሞች ምስክር ናቸው። ያው እኔም አጋጣሚ የሆኑ አሁን ደሴ ነው ያለሁት ሆቴል ላይ ነኝ፣ ነው ይህንን ዜና ሰማን። የአጋጣሚ ድሬዳዋ ነበር ትኬትም አላገኘሁም ነበር። በጣም የሰበረኝ ሀቂቃ ይታወቃል። ሁላችንም የአላህ ነን ወደ አላህም ተመላሾች ነን። በዚህ አጋጣሚ ሁላችንም ባህያት ያለን ሰዎች ሀቂቃ መሀባብ እንኳን ቢሆን ተገላልፀም ማለፍ አለብን መቼ እንደምንሄድ አናቅም በቀጥሮ አይደለም የምንሄደው እንደምናየው ነውእና እና ወንድም መሐመድ ሰይድ ደግሞ ለሁላችንም ትልቅ ትምህርት ነው ብዬ አስባለሁ ላሲ ደግሞ በቦታውም ተገኝቼ ያለውን ነገር ባለቤቱም አውርተኛለች ያለው ነገር ሁላችሁም እንደገለጻችሁት ነው። እኔም ብዙ ልል አይደለም የመጣሁት። አጋጣሚም ደግሞ ስገባ ገንዘቡም ታሰበውን ያክል እንትን ብሏል፣ ተገኝቷል። አልሐምዱሊላህ ለዚህ ነበር የገባሁት። ሁላችሁ አመሰግናለሁ። ጀዛከላሁ ኸይር ወንድሜ አሚር ሁሴን፣ ጀዛከላሁ ኸይር አንተንም። አላህ ይሶብ ተዓላ

ደከመኝ ከደጃፍ ቆም ያለው እዝነትና ምሕረትህን እሻለሁ። ለጀገረው ፍጹም ዛኝ ጌታ ይህ ወንድማችን በሕይወት እያለ እንዲህ ሲል በነሽዳው መልእክትን አስተላልፎልን ነበር። ሑሪምና ሩዑየተሁ ፊዱንያ ፈላሁ ላ ኑሕረም ፊልጀና። አላህ የውዱን ነቢያችንን ፊት በዱንያ ልናየው ከልክሎናል። ኢንሻ አላህ በጀነት አይከለከለንም ሲል አስተላልፎልን ነበር። ይህ የተከበረው ወንድማችን ወደ አኼራ ተሻግሯል። ታዲያ አላህ እኛንም እሱንም በጀነት አልፊርደውስ ከውዱን ነብይ ሰለላሁ ዐለይሂ ወሰለም ጋር ሰብስቦን የሚያምረውን ፊታቸውን ከሚያዩት ባሮቹ አላህ አድርገን። አላህ ይዘንለት ቀብሩንም ብርሃን ያርግለት። ያ ረሱል አላህ